የባሌ ተራሮች ብሔራዊ ፓርክ ኢትዮጵያ ካሏት ድንቅ ተፈጥሮዎቿ ዓለም ከተጋራት ቅርሶቿ ተጠቃሹ ነው። ይህ ዓለም አቀፍ ቅርስ በውስጡ ከያዛቸው መልክአ ምድራዊ አቀማመጥ ባለፈ ብርቅዬ እንስሳትን ጭምር የያዘ ስለመሆኑ ነው የሚነሳው። የባሌ ብሔራዊ ተራሮች ብሔራዊ ፓርክ ትልቁና ዋነኛው የባሌ ቱሪዝም ቱሪስት መስህብ ቦታ ነው። በመቀጠልም ደግሞ ባሌ ውስጥ ብዙ በመሬት አቀማመጥ ፏፏቴዎች የተለያዩ ፓርክ ውስጥ ደግሞ የሚገኙ ብዙ የብርቅዬ እንስሳትና አእዋፋት እንዲሁም ደግሞ የዱር አራዊቶች ይገኛሉ። ባሌ በዚህ በጣም የበለጸገችና የምትታወቅ ሀገር ናት። ይህ ፓርክ በውስጡ ከያዛቸው የተፈጥሮ ጸጋዎች በተጨማሪ በሀገሪቱ ሁለተኛውን ከፍታ መውጣት የሚያስችል መሆኑ መዳረሻነቱን ይበልጥ ሳቢ አድርጎታል። ከዚህ ባሻገር የዚሁ አካል የሆነውና የሀረና ጥቅጥቅ ደን የበርካታ ፏፏቴዎች ምንጭ መሆኑ ተጨማሪ አቅምን የመንከባከብ ስራ እየተሰራ መሆኑም ተገልጿል። ቱሉ ድምቱ እንደ ሀገር ሁለተኛው ሀይ ፖይንት ላይ ያለ ቦታ ነው ያንን እሱ ራሱ ለየት የሚያደርገው እና ይህን ረዥም ሰፊውን ውስጥ ከሄዱ በኋላ መጨረሻ ላይ ደግሞ ደን የሀርና ደን ይባላል። በጣም ረዣዥም ዛፎች ያሉበትና ጥቅጥቅ ያለ ደንና እንትን ያለበትና እንዲሁም ደግሞ ፏፏቴዎች፣ ደኑ አካባቢ ሲደረስ ደግሞ የተለያዩ ፏፏቴዎችና ዋሻዎች የሚገኝበትና እንዲሁም ደግሞ ለጸበል ወይም ደ ለሕክምና የሚሆን ውሃ ከመሬት ውስጥ የሚፈልቅበት ይሄ ሁሉ እዚህ ፓርክ ውስጥ ነው የሚገኘው ማለት ነው። በዚህ የተነሳ ወደ ዞኑ የሚመጣው ጎብኚ አካባቢውን ተጠቃሚ እያደረገ መሆኑም ነው በነዋሪዎች ዘንድ የሚነሳው። ይህንን የመጠበቁ ኃላፊነት አንዱ ስራ መሆኑም ተጠቅሷል። አንደኛ ቱሪስት ወደዚህ ሲመጣ ትልቅ የሆነ ለሀገሪቷ ሀብት ያስገኛል። ባሌ እስከዛሬ እንደዚህ በደንብ ታይታ ስለማታወቅ አሁን ላይ ከሰላሟ ጋር ተያይዞ ብዙ ቱሪስቶች የትኛውም እየአቅጣጫ ብዙ እየመጡ እያዩ ስለሆነ ይሄ ለሀገሪቷና ና ለየትኛውም እንትን በጣም አስፈላጊና ትልቅ ሀብት ነው ማለት ነው። ምክንያቱም የሚመጣው እዚህ ሲመጣ ለከተማም እድገት፣ ለአካባቢው እድገት አንደኛ አንዳንድ ነገሮችን ሰርቶ የሚያድል ሰዎች እዚህ ቱሪስት ሲመጣ እንግዳ ሲመጣ የተለያየ ነገር ይሸጣል። በአልጋው ብትል በየትኛውም ነገር ብትል ትልቅ ሀብት ነው ማለት ነው። ስለዚህ ፋይዳው ትልቁ ይሄ ነው ማለት ነው። የፓርኩ ትልቁ አስተዋጽኦ የቱሪዝም ሴክተሩ ከአምስቱ አማዳ ኢኮኖሚዎቹ ውስጥ አንዱ መሆኑ ለዘርፉ የተሰጠው ትኩረት ማሳያ ሆኖ ይነሳል። በዚህም በተሰሩ ስራዎች ባለፉት ዓመታት አምስት ቅርሶችን የዓለም ህዝብ ማድረግ መቻሉም ነው የተጠቀሰው። የቱሪዝም ሴክተሩ አምስት በሀገሪቱ ላይ ዋና ከሆኑ ቁልፍ ሆኖ ከወጡ ኢኮኖሚ ሴክተሮች ውስጥ አንዱ ሆኖ ወጥቷል። የኢትዮጵያ ቅርስ ባለስልጣንና የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን በዚህ ስር ሆኖ ነው የተደራጁት። ከሪፎርሙ በኋላ መንግስት የሰጠውን ልዩ ትኩረት በመጠቀም ሴክተሩ ስራ በከፍተኛ ውጤታማነት ለመምራት ጥረት ተደርጓል። እነዚህ ከተደረጉ ጥረቶች ባለፉት ሁለት ዓመታት አምስት ቅርሶች በዓለም አቀፍ ደረጃ በዩኒስኮ ተመዝግበዋል ሶስት የሚዳሰሱና ሁለት የማይዳሰሱ ቅርሶች ተመዝግቧል። ከነዚህ ውስጥ አንዱ የሆነው የባሌ ተራሮች ብሔራዊ ፓርክ ከሚዳሰሱት መሃል በመሆን የቱሪስት ተደራሽነቱን ማስፋቱም ነው የተገለጸው። ይህንን ይበልጥ ማጎልበት እንዲቻል የተለያዩ አጋዥ ስራዎች መጀመራቸውም ተጠቁሟል። ከተመዘገቡ ከሚዳሰሱ ቅርሶች አንዱ የባሌ ተራሮች ነው። አንዱ እንግዲህ ትናንትና የጎበኛችሁት የጌዲዮ ባህላዊ መልክዓ ምድር ነው። አንዱ የመልካ ቁንጤ አርኪኦሎጂ ሳይት ነው። እነዚህ ሶስቱ የተመዘገቡ ሳይቶች እነዚህ ይሄ ሳይት እንግዲህ በጣም ታሪካዊ ቦታ ነው። ብዙ የውጭ ሀገር ጎብኚዎች የሀገር ውስጥ ጎብኚዎች በጣም የሚጎበኙት ቦታ ነው። በጣም የተለየ ቦታ ነው። ይሄ እንግዲህ ተራራ በዩኒስኮ ከተመዘገበ በኋላ በከፍተኛ ሁኔታ የጎብኚ ቁጥር ጨምረዋል። በዓለም አቀፍ ደረጃ የበለጠ እንግዲህ በዓለም አቀፍ ደረጃ ሲተዋወቁ ቅርሶቻችን አንደኛው የበለጠ ጥበቃ ያገኛሉ ሁለተኛ የበለጠ ደግሞ ይታወቃሉ ማለት ነው። እነዚህ የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ ሀብቶችን ማልማት ቀጣዩ የቤት ስራ ስለመሆኑም ተመላክቷል።